ይደውሉልን ዜሮ ዘጠኝ ስልሳ አራት ዜሮ ዜሮ ሰላሳ ሰላሳ ስድስት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 ከዚህ ቀደም እንግዲህ በጣም በተከታታይ ስለዛ ፕሮግራም አሳይቻቸዋለሁ። ኢትዮጵያውያን ወንድም እህቶቻችን ከተገደሉ አሁን አርባኛው ቀን ሆነ ሞላ ያው ቀናቶች ሁለት ቀን ቢሆን አልፈዋል። ነገር ግን በዚህ በአርባኛው ቀናቸው ላይ ደግሞ በጣም የሚገርም ነገር ተሰምተዋል። ያም ጉዳይ ቤተሰቦችን አላቅሷል፣ ዳግም አላቅሷል። እና የተሰማው ነገር ምንድን ነው የሚለውን ነገር እጅግ በጣም የሚገርም ነው። ለማመን ራሱ የሚከብድ ነው። እሱ ሰምተናል። በዛ ላይ መጠነኛ ቆይታ እናደርጋለን። ሌላኛው ቢል ጌትስን ይመለከታል። እንግዲህ እንደምታውቁት ቢል ጌትስ በተደጋጋሚ በመጨረሻው ዘመን ላይ ከሲክሬቱ ማህበረሰብ ፕሮጀክቶች ትልቁን ይዞ ከሚሰሩት መካከል ይገኛል። ይህ ሰው እንደምታውቁት አሁን ባለበት ሁኔታ ይዞት ከመምጣቱ በፊት የነበሩ ነገሮች በጠቅላላ አወዛጋቢ ናቸው። አሁን ደግሞ በጣም አስገራሚ ነገር ነው። ፕሮቮክ እያደረገ እየቀሰቀሰ፣ እንደገናም ደግሞ ይሰራል በሚል ግልጽ ያደረገው ይሄውም የኢስኪን ወይም ኢታቱ የሚባል በእጅ ላይ የሚቀበሩ የስልክ ኦልሞስት የስልክ ቀፎ አይባልም ኦረዲ ስጋችሁን ወይም ደግሞ የእጆቻችሁን ልክ እንደ ስክሪን እንድትጠቀሙ በማድረግ ኦልሞስት እነዚህ ስራዎች የሚሰሩት በአውሬው ቁጥር ነው። ይሄ የአውሬው ቁጥር ኮንትሮል የሚያደርግበትን ሲስተም ነው። የሰው ልጅ የራሱን እጁን እዚህ ጋ የሚለጠፍ ታቱ ያደርጋል። ከዛ ያ ታቱ በጣም የሚገርም ስራዎች የሚፈልጉት ነገር ይሰሩበታል። ያንን ተመልክቶ ደግሞ እዚህ ኢትዮጵያ ውስጥ የጀመረው ሪሰርች አለው። ምንድን ነው ከኢትዮጵያ ምን ፈለገ? በተለይ ደግሞ እነዚህ ኤ ታቶዎችን ወይም ደግሞ በእጅ ላይ የሚቀበሩ የአውሬውን ቁጥር ለመስራት የሚያመቹ ነገሮችን በተመለከተ ኢትዮጵያ ውስጥ ከሪሰርች ጋር የተያያዘ የሚሰራው ስራ አለው ና ያንን በደንብ አድርጌ ብሪፍ አድርግላቸዋለሁ። ልንነቃ ይገባል። እንግዲህ ነገሮች ምን ያህል በፍጥነት እየሄዱ እንደሆነ ነው የምታዩት የስልክ ቀፎ ከዚህ በፊት በነበረው የዓለማችን ታሪክ አንድ ሰው የስልክ ቀፎ በምን ያህል ፍጥነት መጠቀም ከጀመረ በሆኑ አመታት ልዩነት አሁን ላይ ስማርትፎንስ የመጡበት ጊዜ ነው እነዚህ ስማርትፎንስ አሁን ግን እንደ ቢልጌትስ ገለጻና እንደ ቢልጌትስ ሀሳብ መሰረት የእነዚህ ስማርትፎኖች እድሜ አብቅቷል ነው እያለ እዚህ ስክሪን ላይ ማየት ይችላላችሁ። ኦልሞስት እነዚህ ማለት እዚ የምታዩዋቸው ናቸው። በእጅ ላይ የሚለጠፉ ናኖ ካፓሲተሮችን ጥቅም ላይ የሚውል ነው። በአይን የማይታዩ ካፓሲተሮች ናቸው ጥቅም ላይ የሚውሉት። ባትሪ ያስፈልገውም። የሰው ልጅ ራሱ ኤሌክትሪካል ጀኔሬቲንግ አቅም ስላለው እነዚህ የሚለጠፉ ስልኮች በእጅ ላይ ተቀብረው በቆዳ ውስጥ ተመሳስለው ወይም ተለጥፈው ተቀብረው እንዲቀመጡ ይደረጋል። ከዛ በኋላ ያንን ሰውየው የሚፈልገውን ኤሌክትሪካል ሲግናል የሚፈልግበት ቦታ መደወል፣ ፓስኮዶችን፣ የባንክ አካውንቶቹን፣ ሌሎች የሚፈልጋቸውን ነገሮች ሁሉ እዛ ውስጥ መቅበር ይችላል። ይሄ በጣም አደገኛ እንግዲህ ዓለምን ወደ አንድ ሲስተም እያመጡ ያሉበት ነገር ታያላችሁ። ስለዚህ እንደ ዜናዎቹ መሰረት ስታዩ ኢታቱን በተመለከተ አሁን ቀጣዩ የአለማችን ትልቅ አጀንዳ እንደሆነ ይነግሯቸዋል። ለምሳሌ ይሄ ስክሪን ላይ የምታዩት ዜና ምን ይላል? ኢታቱ ኩትራክ ሜንታል ወርክሎድ ፎር ፒፕል ን ሃይ ስቴክ ጆብስ ስተዲሳ ብሎ እዚህ ግድግዳ ላይ ግንባሩ ላይ እንዴት እንደለጠፈና እንዳስቀመጠ ታያላችሁ። እነዚህን ነገሮች የሰው ልጅ ታቱ ከወደደ አይቀር በዚህ ደረጃ ላይ እንዲጠቀመውና ራሱን የኤሌክትሮኒክስ አፓራተስ እንዲያደርግ ራሱ የሰው ልጅ የኤሌክትሪክ እቃ፣ ማንኛውንም ኤሌክትሪካል የሆኑ ነገሮችን መጠቀም የሚያስችል የቆዳ ሲስተሙን ጥቅም ላይ ማዋል የሚል ነው። በጣም አደገኛ ነገር ነው። ሶ የሰው ልጅ በጣም ከቴክኖሎጂ ጋር እየተዋደደ ነው ያለው። አሁን እዚህ ስክሪን ላይ የምታዩት ሰው ኦልሞስት ግንባሩ ላይ ተነቅሷል። ይህንን የአውሬውን ቁጥር በተመለከተ በግንባሮቻቸውና በእጆቻቸው ላይ እንደሚያስቀብሩ የሚነግርበት ነገር አፍጦ በተዋል ማለት ነው። ውድ ቤተሰቦች የሚገርም ነው። በሞባይል ላይ የሚደረገውን ዳታ ልውውጥ በእጅ ላይ መስራት የሚቻልበት ቴክኖሎጂ ማለት ነው። አሁን ይህን ሰው ተመልከቱት። እቺ በእጁ ላይ የሚያሳየን ነገር ናት። እቺን ይዋት። አሁን እቺ በጣም ፍለክስብል የሆነች ሞባይል ስልክ ናት ማለት ነው። ይህችን ከቆዳ ጋር ተስማምታ እንድትለጠፍ እንድትቀበር የማድረግ ስራ ነው። ተመልከቱ። እዚህ አሁን ስክሪን ላይ ኦልሞስት ቀብረውታል ማለት ነው። ከዛ በዚህ አልፎ በዚህ ታቱ በኢ ታቱ ወይም በኢ ስኪን ወይም ኤሌክትሪካል ስኪን ወይም ኤሌክትሪካል ታቱ መሰረት አድርገው የሰው ልጅ እንግዲህ ብዙ ጊዜ ታቱ በመነቀስ በጣም ቢዚ የሆኑ ሰዎች መጨረሻቸው ለዚህ ምቾት እየሰሩ እንደሆነ ማወቅ መቻል አለባቸው። በቆዳ ውስጥ የሚቀበሩ ታቶዎችን አሁን እዚህ ጋር ማየት ችላላችሁ። ኦልሞስት ይውላችሁ፣ አሁን እዚህ ጋር ልጁ በእጅ ላይ ሲምፕሊ ሲያስቀምጠው ከዛ ውስጥ ትቀምጣለች። እንዲሆኑ የአውሬውን ቁጥር የምትሰራ በጣም ስፔሲፊክ የሆነች ታቱ ናት ማለት ነው። ይህን ቴክኖሎጂ ይህ ሰው ለዓለም መበተን ያለበት ጊዜው ላይ ነውን ያለ ነው በሚል እየደሶከረና ይሄን ፕሮሞት እያደረገ ይገኛል። እዚህ ጋር ዜናዎች እንደሚያሳዩዋቸው ቢል ጌትስ ፑሽስ ኤሌክትሮኒክ ታቱስ ቱ ሪፕሌስ ስማርትፎንስ ይሄ ምናልባትም ወደ ማርክ ኦፍ ዘ ቢስት ወይም ወደ አውሬው ቁጥር እየወሰደን ነው ወይ የሚል ጥያቄ ይጠይቃል። እዚህ ላይ እንደምታዩት ልክ ነው፣ የሰው ልጅ ከሞባይል ስልክ ውጭ መኖር እንደማይችል ተረጋግጧል አሁን ባለበት ሁኔታ። ስለዚህ እያንዳንዱ ሰው ይሄን ቴክኖሎጂ በማስቀረት እያንዳንዱ ሰው በቆዳው ላይ የሚያስቀብራቸው እነዚህ ኤሌክትሮኒክ ታቱስ የአውሬውን ቁጥር ለማለማመድ እየተሰራ ያለ እንደሆነ ታያላችሁ። በብዙም አማራጮች ማየት ይቻላል። ለምሳሌ ይሄም ዜና እዚህ ጋር ምን ይለዋል? ኤሌክትሮኒክ ታቱስ ዌር ሪፕለስ ስማርትፎንስ ስማርትፎንስ ሳይ ቢል ጌትስ ስማርትፎኖች ከዚህ በኋላ አገልግሎት ላይ አይውሉም። ይሄን በተመለከተ ነው እየሰሩ ያሉት እነዚህ ሰዎች። ለምሳሌ ይሄ ቴሌግራፊ እንደዘገበው ቢል ጌትስ ኮንሲደርስ ዳት ስማርትፎንስ ሹድ ቢ ሪፕሌስድ ዊት ኤሌክትሮኒክ ታቱስ፣ ስማርትፎኖች በኤሌክትሪክ ታቱ ሊወከሉ ወይም ሊተኩ ይገባቸዋል የሚል ኦልሞስት የፕሮጀክቱን ሲክሪት። ይህን በተመለከተም በዲፕ በጥልቀት እየተነገረ ያለ ነገር ነው። በዚህም ዜና ላይ ፊቸሪዝም የተባለው ሚዲያ ሲያሳያችው ፊውቸር ኢምቤድድ ኢን ስኪን፣ ቀጣዩ ጊዜ በቆዳቸው ውስጥ የሚቀበር ይሆናላል እና ካን ኤሌክትሮኒክ ታቱ ሪፕሌስ ስማርትፎን፣ ስማርትፎኖችን እነዚህ ኤሌክትሮኒክ ታቶዎች ዛሬ ስማርት ዎችዝ ሌሎችም እጅ ላይ አለማምደዋል። ሶ ከሆነ ጊዜ በኋላ የሰው ልጅ እጁ ላይ ማስቀበር ካልቻለ ሌላ ነገር መስራት እንዳይችል እንዳይንቀሳቀስ ኦልሞስት ይሄኛው በእጅ ላይ ያለውን የስልክ ቀፎ ከእጃችን የሚያወጡ ከሆነ ከሆነ ጊዜ በኋላ ይሄንን ቢዝነስ የሚቆጣጠሩ ከሆነ እኛ ምንም ልናደርግ ወደማንችል ቦታ ሊያመጡ ይችላሉ ስለዚህ ብዙ ጊዜ ከስልክ ነገሮች ካለ አታችመንት ወይም ከእንደዚህ አይነት ሱስ ራስ መጠበቅ መልካም ነው ነገሮቻችሁ ከዚህ ውጭ መስራት እንዳይችሉ የሚያደርግ ነገር ካለ በዚህ ዙሪያ ላይ መትጋት መልካም ነው። አሁን ለዚህ የሚሆን በጣም በርካታ ዜናዎች እዚህ ላይ ታያላችሁ። ቢልጌት ፕሬዲክት ኤንድ ኦፍ ስማርትፎንስ ቢልጌትስ የስማርትፎኖች እድሜ እያበቃ ነው ብሎ ተናግሯል። ዘ ሰርፕራይዚንግ ቴክኖሎጂ ሳይድ ቱ ሪፕላስ ር ፎን ይሄ አደገኛ ቴክኖሎጂ ስልኮቻቸውን ይተካሉ በሚል እየቀረበ ይገኛል። ይሄም ዜና እንደሚያሳያችው ቢልጌትስ አናውንስ ኤንድ ኦፍ ኤራ ኦፍ ስማርትፎንስ የስማርትፎኖች እድሜ እያበቃ ነው በሚል ይሄንን በተመለከተ በደንብ አድርጎ ሰርቷል። በጣም በርካታ ዜናዎች በዚህ ዙሪያ ላይ እየሰሩ ይገኛሉ። ይሄ ግን የማርክ ኦፍ ዘ ቢስትን ወይም የአውሬውን ቁጥር ይዞን እየመጣ ነው ወይ በሚል ይሄ መረጃ ደግሞ ይጠይቃል ማለት ነው። ይሄ በእንዲህ ሁኔታ ላይ እንዳለ ታዲያ ከኢትዮጵያ ምንድን ነው የፈለገው? በአጭሩ እሱን አሳያችኋለሁ። እንግዲህ እነዚህ ቴክኖሎጂዎች የሚሰሩበት ቴክኖሎጂ ወይም ደግሞ ግብዓቶች በአብዛኛው ፖሊመርስ እና ግራፊን የሚባሉት ናቸው። እነዚህ ለምሳሌ አሁን ዓለም ወደ መጨረሻዎቹ ጠንካራ የሚባሉ ኮንዶሞችን ለመስራት ግራፊን የተባሉት ንጥረ ነገሮች በእጅጉ ጠቃሚ ሆነው ተገኝተዋል። በዚህም የተነሳ እነሱ በኤዥያዎች ቁጥጥር ስር ያለ ቴክኖሎጂ ነው ብለው ያምናሉ። ስለዚህ ምን ብናደርግ ይሻላል? የሚለውን በተመለከተ እንደ ኢትዮጵያ ባሉ በአፍሪካ ሀገራቶች ውስጥ ቢል ጌትስ የግራፊን ሪሰርች እያሰራ ይገኛል። እነዚህ ግራፊኖች እና ፖሊመርስ የመጨረሻ ውጤቶቻቸውን ማግኘት የሚቻልበትን ቴክኖሎጂና ግብዓት መስራት ይፈልጋል። ለዚህም የሚሆን ለምሳሌ ይሄ ጥናት እንደሚያሳያቸው የጽሁፍ እንደሚያሳይ በኢትዮጵያ ውስጥ ናሽናል አካዳሚ ዲጂታል ላይብራሪ ኦፍ ኢትዮጵያና ሌሎችም በዚህ የሪሰርች ነገር ላይ ላርጅ ስኬል ኢንዱስትሪል ፕሮዳክሽን በኢትዮጵያ ውስጥ የግራፊኒ የማነው ግራፌን እና ፖሊመርስ ግብዓቶች በኢትዮጵያ ላይ መኖራቸውን በጥናት እያሳዩ ይገኛሉ። እነዚህ ተቋማት ምናልባት ገንዘቡ ከቢልጌትስ የመጣ ላይመስላቸው ይችላል። ነገር ግን ቢል ጌትስ የሚሰራው በሲክሪት ነው። ምክንያት እዚህ ምርት ቢኖር ብሎ የሚያስበው ነገር አለው። ኮንዶም ይሄንን በተመለከተ ለምሳሌ እሱ ፈንድ የሚያረጋቸው ዩዚንግ ዘ ግራፊን ይላቸዋል። እዚህ ጋ ሰች አዝ ዩዚንግ ግራፊን ኢን ኮንዶም ቴክኖሎጂ ይሄን በተመለከተ ይሄ ሰው ኢትዮጵያን ዲቨሎፕመንት ያው እዚህ ጋ እንደሚያሳያቸው ዋይ ቢል ጌትስ ፋውንዴሽን ሃዝ ኢንቨስትድ ሄቪሊ ኢን ኢትዮጵያን ዲቨሎፕመንት ብሎ ያስቀምጥላችሁና ከዚህ ጋር ተያይዞ ደግሞ በተለይ እነዚህ ግራፊን ለኮንዶም ቴክኖሎጂ ያስፈልገናል በሚል በኢትዮጵያ ውስጥ እያስጠና ነው ያለው። የፈለገው ግን ለኮንዶም ፕሮዳክሽን አይደለም። እነዚህ ቴክኖሎጂዎች የሚፈልጉት በእጅ ላይ ያሉ የሚለጠፉ ናቸው፣ ግራፊን እና ፖሊመሮች ናቸው። እነዚህን ለመስራት ነው የሚፈለጉት። ይህን በኢትዮጵያ ብቻ አደለ የሚያስጠናው፣ በተቀሩት የአፍሪካ አገሮችም። ምክንያቱም ኤዥያዎቹ ናቸው ይህንን ቴክኖሎጂ የተቆጣጠሩት። ስለዚህ ከነሱ እጅ ካላወጣው በቀር ቴክኖሎጂን የአውሬውን ቁጥር ለመስራትና ኢምፕሊሜንት ለማድረግ ፍሌክሲብሊቲ አይኖራቸው። ምክንያቱም ኤዥያዎቹ ነጋዴዎች ናቸው። የሌላ ምንም እንትን ሳይኖርባቸው ነጋዴዎች ናቸው። ግን ልክስክስ ጣዖታትን እያመለኩ የሚኖሩ ነጋዴዎች ናቸው። ስለዚህ በአውሬው ቁጥር ዓለምን የመቆጣጠር ሲስተማቸው ትኩረቱ ብዙ አይደለም ከቻይና እንዲሁም ቻይና ናት በጣም ብዙ ነገር ላይ የምትሰራው። ስለዚህ እነሱ ተግባሩ መፈጸም ነው፣ የእንትኑ ችግር ስለሌለባቸው ማለት ነው። ስለዚህ እነዚህ ምዕራባውያኑ ግን የጥንት አማልክቶቻቸው የወደቁትን መላእክቶቻቸው መልሰው ለማስመለክ ነው። ኤጃዎች ውስጥ እየተመለኩ ያሉ የእባብ የዘንዶ መናፍስቶች አሉ፣ ችግር የለባቸውም። እነዚህ ግን አውሮፓዎቹ የሮማ ስርወ መንግስት ጊዜና ከዛ በፊት ይመለኩ የነበሩ አጋንንታዊ መንፈሶቻቸውን መጨረሻው ዘመን ላይ ለመቀስቀስ ነው በጣም ጠንክረው የሚሰሩት። ያን ነገር ለማድረግ በተለይ ይሄ አሁን የሚጠቀሙት ሲስተም ኢታቱ ወይም ኤስኪን የሚባለው ቴክኖሎጂ ስልክን፣ ቆዳችንን ወደ ስልክነት መቀየር፣ ወደ ስክሪን መቀየር። በቃ ሰውየው በእጁ ላይ ስልክ ያያል ማለት ነው በእጁ ላይ ይደውላል በእጁ ላይ ዳታ፣ እዚህ ጋር ክሊክ ሲያደርግ ኮምፒውተር ላይ ይከፈታል። የባንክ ቤት ኮዶችን ሌሎችም እዚህ ጋር ይደረጋሉ። ይህንን ነገር ለመስራት በጣም የንጥረ ነገሮች እጥረቶች ስላለባቸው እንደ ኢትዮጵያና መሰል የአፍሪካ ሀገራት ላይ ጥናት እያሰራ እንዳለ ማየት ትችላላችሁ ማለት ነው። ስለዚህ ይሄን በተመለከተ መከታተልና ማየት ያስፈልጋል። እነዚህ በሴክሬት የተገኙ ዶክመንቶች የሚያሳዩት ነገሮች በጣም የሚገርም የክፋት ዓለምና የአውሬውን ስራ ለመስራት እየተጉ ያሉበት ጊዜ ላይ እንዳለን ያሳያል። ስለዚህ መጠንቀቅ፣ ማወቅ፣ መረዳት በነገሮች ላይ መንግስታዊ አካላትም በዚህ ጉዳይ ላይ እውቀቱ ከሌላቸው እንደኛ አይነት ፕሮግራሞች የሚያጋልጡትም ተከታትለው ጥንቃቄ ማድረግና ምናልባት ደግሞ በዚህ ዙሪያ ላይ እውቀትም ሊኖራቸውም ስለሚችል በዚህ ዙሪያ ላይ ሰውም ያውቃል የሚለውንም ነገር እንድታቆም ጭምር ይሄንን ነገር መጠቆም ወዳለው። ስለዚህ ኢትዮጵያ የአውሬው መንግስት ተባባሪ እንዳትሆን እኛ ግን አጥብቀን ልንጸልይ እንደሚገባ መንገርና መጠቆም ወዳለው። ክብራትና ክብራን ሣድስ ቤተሰቦቼ፣ ወደ ቀጣዩ ፕሮግራም ልለፍ። በጣም የሚገርም ነው ኦልሞስት አርባ ቀናቸው ላይ የተሰማው ነገር እጅግ የሚያስደስት ነገርም አለበት ማለት ነው። ግን አይታመንም። ምክንያቱም አይታመንም ያልኳችሁ ምክንያት ይህ ልጅ ከሶስቱ ልጆች አንዱ የሞተው ልጅ እዚሁ አዲስ አበባ ገርጂ አካባቢ ላይ ነው። እኔም በቅርብ የማውቀው ቤተሰብ ነው ብያቸዋለሁ። በዛ ቤተሰብ ውስጥ የዚህ ልጅ ድሬም እና ህልሞ የነበረው ኢትዮጵያ ውስጥ መጥቶ የኩላሊት ዳያሊሲስ ሆስፒታሎች መክፈት ነበር። ይሄ ልጅ ህልሙ ሳይሳካለት የለም። አሁን በህይወት ማለት ህልሙን ሊያሳካ ብሎ በህይወት የለም። ቤተሰቦቹ ያደረጉት ነገር ምንድን ነው? እጅግ የሚገርም ነው። በዚህ ቀን ላይ ደግሞ ተለቃቅሰዋል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 ከሁለት እህትማማቾች ጋር በጥይት በማያውቀው ነገር ተገሎብናል። ዛሬ በአርባኛ ቀኑ እኛ በውር ድንብር ነው፣ አሁን የመጣ ነው በቅዠት አለምነን ገና መሞቱን እንኳን ማምነን መቀበል ባቃተን ነው ይህንን እያደረግን ያለ ነው። ሁሉ ነገር ዜሮ ነው የሆነብን። እኛ በቃ በእሱስ ቤተሰቡ ሁሉም ደግሞ ተቆጠሩት ነገ ማይታየንም በቃ ተስፋችን ነው የጨለመው። እና በምኒ ሳቂታ፣ ደስተኛ ጎበዝ ተማሪ፣ የዋህ ሰዎችን ሁሉ የሚወድ ሩህሩህ ልጅ ነበረ እና ጎበዝ ተማሪ ጀግናም ነበር። በምኒ እንደዚ አይነት አሜሪካን አስራ ሁለተኛ ክፍል እንደጨረስ ነው ግራጁዌት እንዳደረገ እዚህ በስኮላርሽፕ ነው ወደዛ ሄደው አሁን አስረኛ አመቱ ነው የያዘው። እኛ በምኒንም እንጠብቀው የዛሬ ሁለት አመት ስፔሻላይዝ አድርጎ በቃ ሁሉን ነገር ጨርሶ ሁለት አመት በማይሞላ ጊዜ ይመጣል። እየተዘጋጀ ነበረ። አላማው የነበረው ያው ኢንጂነር ነው። የሜዲካል እቃዎች ኢንጂነር ነው፣ እና እነዚህን የህክምና እቃዎችን የመስራት ነው። እነሱን ሰርቶ የዶኔሽን ሴንተር ከፍቶ በተለይ ስፔሻላይዜሽን አድርጎ ከጤናው ዘርፍ በኩላሊት ዲያሊሲስ ላይ የመስራት ነበረ። ማገዝ፣ ወገኖችን ማገዝ ከድካም ማሳረፍ ነበረ የሚፈልገው። እዛ ጋ ነበረ የምንጠብቀው። ህልሙ ብዙ ነበር። ያወራን ነበረ፣ እንዴት ነው መመዘገበው ንጆ እንዴት ነው ከፍተው እንዴት ነው ፍቃድ ማወጣው እንዴት ነው ምሰራው እያለ ጠይቀን ነበረ። ኢንፎርሜሽንም አለው ጥናትም አድርጓል። አላማው ይሄ ነበር። እዛ ጋ ነበር የምንጠብቀው እና ብዙ ሰው ያግዛል ብለን ጠብቀን ነበረ፣ ግን አልሆነም፣ አልሆነም። እንደዚህ ነው የሆነው መጨረሻው። ሁሉ ነገር ዜሮ ነው የሆነብን። እኛ በቃ ምስቅልቅል ብለናል። በቃ ነገን ራሱ ለማሰብ ጠንከር ብለን ነው አሁን ይህንን ራሱ ከዚህ እንጀምርለት ብለን ነው እንጂ ሁሉ ነገር ነው በቃ ሁሉን በሱ ውስጥ ቤተሰቡ ሁሉን ደግሞ ተቆጠሩት። ነገም አይታየንም። በቃ ተስፋችን ነው የጨለመው፣ እና ያለም መከራ ሁሉ እኛ የተሸከምን እስከሚመስለን ድረስ ነው። በጣም ከባድ ነው። ለእኛ ብዙ ነገር ነው ያጎደለው። ታናናሾቹም ሌሎችም ወንድም አለው የራሱ፣ ሌሎቹ ደግሞ አብረውት ያደጉት ነሷው ተስፋ ነው የቆረጡ። በህይወት ተስፋ እንዲቆርጡ ነው ያደረጋቸው፣ እኛንም ጨምሮ ማለት ነው። ለካ ህይወት እንዲናጥ ሩቅ አስበሽ ቅርብ የምታድሪው ከሆነ ህይወት እንዲናት እንዲያደረገና ብዙ ነገራችን በቃ ከዜሮ ከኔጌቲቭ ገብተናል ማለት ይችላል። የት እንደምንጀምር ገና ቀብሩ ተከናውኗል። እስካሁን ድረስ ግልጽ የሆነ ነገር የለም። ሄደውም እየጠየቁ ነው። ነገር ግን ይህንን እውነታውን ለማውጣት ምን እየተደረገ ነው? ጠበቆች ኮሚቴ ተቋቁሞ ኢትዮጵያውያን ጠበቆችም የውጭም ያሉበት መረጃው እያሰባሰቡ ወደ ህግ ለመሄድ ምክንያቱም ፍትህ ለማግኘት ማለት ነው። ቢያንስ እንዴት ነው የሞተው፣ በምን ሞተ፣ ምንድን ነው ምክንያቱ የሚለውን እራሱን ማወቅ ሪዝነብል ሆነን ለማወቅ እየተደረገ ነው። እዛ ላይ ነን ያለ ነው። ሌላ ምንም ነገር የለም እስካሁን እንደተዳፈነ ነው። ሁሉ ነገር አዲስ ነገር የለም። በቃ ያው እሱ መጥቶ ይህን ነበር መስራት የሚፈልገው። ሌላ ነገር መስራት አይፈልግም በጤናው ዘርፍ መስራት ይፈልጋል። በተማረበት ዘርፍ ህብረተሰቡን ወገኑ ማገልገል ነው የሚፈልገው እና ከጤናው ዘርፍ ደግሞ የመረጠ ይሄን ነበር ኩላሊት ዲያሊሲስ ማሽን መስራት እና ዶኔት ማድረግ ለራሱም አካል አቋቁሞ መስጠት አገልግሎትን ነበረ አላማው። እና ያንን በማሰብ ነው ከኛ ሀሳብ አይደለም፣ የእሱን ነው ይዘን ለምን አርባኛ ቀኑን ገና ቅድም እንደተናገርኩት በሞተበት አሜሪካን ሀገር ሲንሲናቲ ከተማ ስጋውን ባረፈበት እንትኑ ኦርጋናይዜሽኑ ፋውንዴሽኑ ተመስርቷል። ተመስርቶ ግን የወረቀት ስራው የምዝገባ ስራው ሀብት ጎን ለጎን የማሰባሰብ ስራ እየተሰራ ነው። ጊዜ ከምንወስድ ከቤተክርስቲያን ክርስቲያን አሁን በአርባ ቀን ቤተ ክርስቲያን የሚከናወኑ ተግባራት አሉ። ከእሱ ጎን ለጎን ለምን እሱ ሊደርስላቸው የተመኛቸውን ሊያግዛቸው ያሰባቸውን ወገኖቻችንን ሄደን በእኛ አቅም ለምን አናግዝም? በሚል ነው። ይሄ የመጀመሪያ እርምጃ ነው። ቀጣይም ቀጥላለን፣ እንሰራለን። ያው ዶኔሽኑ ተመስርቷል። ሁሉም ሰው እዚህ ገብቶ መደገፍ ይችላል። ዌብሳይቱም ይኸው አለ እና በዛ ነው ተነሳስተን ከሱ ራይ ተነስተን ነው በቃ የእሱን ራይ ለምን በአርባ ቀኑ ከቤተ ክርስቲያን ውጪ በዚህ ለምን አናስበውም በሚል ለምን እነሱን አናግዝም አንጠይቃቸውም በሚል ነው ዛሬ እዚህ የመጣ ነው። እና ይሄ ነው ከዛ ከዋናው ዶኔሽን ተነስተን ነው ከራሱ ሀሳብ ነው እንትኑም ፋውንዴሽኑም የራሱ ሀሳብ ነው። ማለት እሱ በሕይወት ቢኖር የሚሰራው ስራ ስለነበረ ያን ማስቀጠል ስላለብን ነው። ቢኖር በሕይወት ኖሮ አብሮን ቆሞ ቢሰራው እኛ ብናገዘው ደስ ይለናል። ግን እሱ ስላልቻለ እኛ ደግሞ እናስቀጥለው ብለን ነው እንዲኖር የፈለገውን ህይወት እናስቀጥለው ብለን ነው። እንዳልሽው ይህ ሀዘን የሀገር ሀዘን ነው። ኢትዮጵያኖች በሙሉ በአለም ያሉ ኢትዮጵያኖች በሙሉ ናቸው ያዘኑት። ኢትዮጵያኖችም ኤርትራኖችን ጨምረው ነው ያዘኑት። ይህን ሀዘን ና አንድ ሆኖ ተወልዶ በሚሊየን ቤት ውስጥ ነው የገቡ ልጁ በሚሊየን ልብ ውስጥ ነው ያለው እና ሐዘናችንን ተጋርቶናል እና አጽናንቶናል። እስካሁንም አልተለዩንም። በዛም ሴንሴናት አብረው ናቸው እና ከእኛ ጋር ስለቆሙ እግዚአብሔር ስጥል እናመሰግናለን ነው የምንለው። በጣም ነው የምናመሰግን፣ ነው የምናከብራቸው። ሌላው በዚህ በዶኔሽኑ የተሰማኝ ነገር እሱ ምንድን ነው፣ ደስተኛ ነኝ። ስሙ ይታወሳል፣ ቀጣይም ይቀጥላል። እንደገና ወገንሽን ማገዝ ደግሞ በጣም ደስ ይላል። የመድኃኒት ችግር አለባቸው ብለው ነው የነገሩን። ምክንያቱም ዲያሊሲሱ ወይም ንቅለ ተከላው ከተሰራ በኋላ ትልቁ ችግር የመድኃኒት ችግር ነው። ይህንን ለሁለት ወር ማገዝ ለሰላሳ ሰው ማለት በጣም ትልቅ ነው። እንግዲህ በቀጣይ ደግሞ በእግዚአብሔር ፍቃድ እንቀጥልበታለን እና በጣም ነው ደስ የሚለው። ታግዥ ወገንሽን ደስ ነው የሚልሽ። እሱም ይሄን ነበር የሚያስበው እና የእሱን ራዕይ ውስጥ ቆመ ደግሞ ይሄን መስራታችን እኛ ደስ ብሎናል፣ ደስ ብሎኛል ለበልጃችን በእምነት ስም እና በፋውንዴሽኑ ስም ከቤተሰቦቹ ለ30 ሰዎች ለሁለት ወር የመድኃኒት መግዣ ድጋፍ ያደረግነው ነው። ይህንንም ለጳውሎስ ሆስፒታል የኩላሊት ንቅለ ተከላ ዳይሬክተር አቶ ጸጋይና በኩላሊት ዶክተር ጸጋይና በኩላሊት ንቅለ ተከላ የተሰራለትና አገግሞ የዋጠገባችን የቆመው ለወጣት ሱራፌል አስረክባለሁ በቀጣይም ከሆስፒታሉ ጋር በጋራ እንሰራለን። አመሰግናለሁ። አሁን እንደተደረገልን በታካሚዎች ስም እና በፋውንዴሽኖች ስም እናመሰግናለን። ነብስ ለጣው መንግስተ ሰማያት እንዲገባ ጸልያለን። ለቤተሰቦቹና ለኢትዮጵያ ሕዝብ ደግሞ መጽናናት ይጠብቃል። አሜን አሜን።